የሚንቀሳቀስ ነገር አየሁኝ ማለት ነው። ሞተር አንድ የሆነ ነገር አንድ ፒስታ መንገድ እየገባና አሁን ሰላም ነው አለን ሁሉ ነገር ሰላም ነው ምንም ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋ ሁሉ ሰላም ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ትናንትና በሩታ ዙሪያ ቪዲዮ ሰርቼላችሁ ነበረ። ያው ቤት ውስጥ ቼክፕ አድርጋ ነብሰ ጡር እንደሆነች ነገዳችሁ ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ የአኪም ቤት ሄደዋል አኪም ቤት ሄዱት። አንደኛ ያው አብሽ በጣም እርግጠኛ መሆን ስለሚፈልግ እሷ እንኳን አምናለች። ሁለተኛ ደግሞ ያው ቼክአፕ በዛ መጀመር ስላለባቸው እንደገና ደግሞ ዱባይ ያሉ ለመዝናናት እንዲሄዱ ማለት ነው። በጣም ብዙ መጫወቻዎችን ከባባድ የሚባሉ የመዝናኛ ነገሮችን ተጠቅመው ነበር። ለምሳሌ ግመል ላይ መሰቀል ከአሸዋ ላይ መጫወት እንደምታውቁት ዱባይ ላይ ዱባይ የሄደ ለመዝናናት አሸዋ ጋር ሳይደርስ አይመጡም። የሆነ ከከፍታ ቦታ ይንሸራተታል ወደታች ማለት ነው እና እንደገና ደግሞ መውተሮች ላይ ምናምን ብቻ የሆነ ከባባድ የሚባሉ መጫወቻዎችን ሲጫወቱ ስለነበረ ፅንሱም አለ ጤና ጤነኛ ነው ወይ ምናምን የሚለውን ነገር ለማጣራትም ጭምር ነበረ። አክም ቤት ሄዱት እንግዲህ ያው አብርሽማ አለማ መኑን የምታውቁት ምንድን ነው፣ የስ ኦር ነው የሚለውን በጉጉት ስጠብቅ ነበር ሲል ነበር ማለት ከዶክተሩ አፍ ማለት ነው። አዎ ወይም ደግሞ አይ አይደለች የሚለውን ነገር እስከሚሰማ ከዶክተሩ አፍ ማለት ነው። በጣም ቸኩሎ እንደነበረ ነው ሲናገር የነበረው ከምርመራው በኋላ እና እሷ ግን አምናበታለች እንዳልኳቸው በዛኑ ቼክአፕ ለማድረግ ነው እንጂ ከዚህ በኋላ በየወሩ ቼካፕ ይኖሯቸዋል። ነገር ግን የሄደችው እሱን ለቼክአፕ ለማስጀምር ነው እንጂ ነብሰ ጥርንሎች መቶ በመቶ እሷ አምናበታለች ማለት ነው። እሱ ግን ይሄ እንትኑ ቴክኖሎጂ ቴክኖሎጂ ያብሏል እና እሱ ነገር አልተዋጠለትም። ስለዚህ ከዶክተሩ አፍ ሲሰማ ነው በቃ ልቡ እርፍ ያለው ማለት ነው። እና እንዳልኳቸው ትንሽ ስጋት የነበራቸው ምንድን ነው እሱ ያው ከባባድ ጨዋታዎችን ዱባይ ላይ ሲጫወቱ ስለነበረ ምናልባት ሳያውቁ ስለነበረ እንደዛ ሲጫወቱ የነበሩት ምናልባት ጽንሱ ላይ ጉዳት ሊያመጣበት ይችላል አይችለው የሚለውን ነገር ለማየት ነው። ዶክተሩ ግን በጣም ጽንሱ ጥሩ ላይ እንዳለ እና ከዚህ በኋላ ቸካፕ መጀመር እንዳለባቸው ምናምን ነገር ነግሯቸዋል ማለት ነው እና አብረሽ በጣም እግዚአብሔር ለፍጥሮ እንደሚያስብ ዛሬ ነው ያወኩታል አለ አያብሩሽ ዛሬ ነው የተረዳው እንጂ እግዚአብሔር ሁሌም አሳቢ ነው ምክንያቱም ምንድን ነው በጣም እንደዛ ሲልበት የነበረው ምክንያት ምንድን ነው እኛ ታናቅ እግዚአብሔር ይሄን ነገር ያውቃል ነገር ግን ያን ሁሉ ከባባድ ጨዋታ እንኳን ተጫውተን በጣም ወጣ ወጣ ያለ በጣም ከባድ የሚባል ቻሌንጆችን ነው ስናሳልፍ የነበረው ግን ምንም አይነት በቃ ጽንሱ ሰላም ነው ተብሏል እና ገርሞኛል ብሎ በጣም የተገረመው በቃ አለ። ምንም አይነት አሁን አሁን ላይ ቢሆን ቢያንስ ይጠነቀቃሉ ለብዙ ነገር ምናም ብዙ ብዙ ነገር አለ። ግን ያኔ ነፃ ነኝ ብላ ስለምታስብ እሷ በጣም ብዙ ነገሮቹ ሞክራ ነበር ማለት ነው እና አሁን ግን ምንም ችግር የለውም። እስካሁን ድረስ ምንም ነገር አልታየም ስለተባለች በጣም ነው ደስ ያላት ማለት ነው። አብረሽ ድሮም እንግዲህ ሴት መንከባከብ ይችልበታል። አሁንማ እንክብካቤው በጥፍ ይጨምራል ማለት ነው። የምር አብረሽ በነገራችን ላይ በጣም ነው ለሰው ልጅ ክብር ያለው የምር በጣም ምርጥ ልጅ ነው እና ማላችኋለው። ሩታ በጣም ያሳቀች ነገር ደሞ ምንድ ነው ዶክተሩ፣ ሄደ እንጂ በጣም ስለተደሰትኩኝ አይቅፌ የብስሙ ራሱ ደስ ነው የሚለኝ አላለችም። ዶክተሩ በነገራችን ላይ ማታ ና ራሱ የሄዱት ሰው እንደምታዩት ምንም አይነት ሰው የለም። በጣም ከመሸ ነው የሄዱት ማለት ነው። አሁን ቢያንስ ቪዲዮ ከተለቀቀ ሁለት ሰዓት ነው የሚሆነው የሄዱት፣ ሁለት ሰዓት ምናምን ማለት ነው። ከምሽት ሁለት ሰዓት ምናምን የሄዱት ሐኪም ቤት እንደምታዩት ባዶ ነው። ሌላው ደግሞ ምንድነው ሩታ በጣም ያስገረማት ነገር ያው እንዳልኳቸው አንደኛ ልጅ ናት፣ ሁለተኛ ደግሞ የመጀመሪያ ስለሆነ ብዙ አዳዲስ ነገሮችን በማየት ላይ ትገኛለች እና የፈጣሪን ስራ ያደነቀችበት ምንድን ነው አንዱ ይገርማል። ገና በዚህ እድሜው ሕፃን ወይም ገና ገና እንግዲህ አሁን ምንም እንዳልኳቸው በሳምንታት ውስጥ ነው። ነገር ግን ሁሉን እንቅስቃሴውን ማወቅ ይቻላል። እግዚአብሔር ጥበበኛ ነው፣ ግን ደግሞ ለሰዎች እራሱ ይሄን ጥበብ እንዲያውቁ ማድረጉ በጣም ድንቅ ነው፣ ምናምን ብላ በጣም ስታመሰግን ነበር። እና ምኑ እንደት ተመቼን ታውቃላችሁ? ብዙ ሰዎች እኔ ጎበዝ ነኝ ማለት ብዙ ሰዎች ያው ዶክተሩ ነው ያመሰግኑ የሚችሉት አደለ ወይ፣ የሆነ ጎበዝ ሰራተኛ ካለ ያን ሰራተኛ ነው አደለም ወይ ምናምን ነገር ነው። እሷ ግን ያደነቀችበት መንገድ ተመችቶኛል ማለት ነው። ፈጣሪ ነው ማለት ለሰዎችን ጥበብ የሰጠው ፈጣሪ ነው አይደለም። እሷም የገረማት ምንድን ነው? ወይኔ ይሄ ዶክተር እንደታወቀ ትላለህ። እግዚአብሔር ግን የሰው ልጆች በዚህ መልኩ ይሄን ጥበብ እንዲያውቁ ማድረጉ የሚደነቅ ነው ምናምን ነገር ስትል ነበር እና ይሄ ንግግሯ እና ካስገረማት ነገር አንዱ ይሄ ነው። እሱ ምንድን ነው? ገና ልጁ ገና ሳይደግ ከእናት ወዱ ውስጥ ሳይወጣ የልብ ምቱ በተለይ በዚህ ገና እንዳልኳቸው ገና የሳምንታት ነው እና የልብ ምቱ መሰማቱ በዚህ ልክ ከዛ ደግሞ በእንትኑ ሲያዩት ሲንቀሳቀስ ምናምን የው እንዳልኳችሁ በጣም አስገርሟቸዋል እና በቃ እንጃ ማመን ያቃታቸው ሱሶ አዲስ እንደመሆናቸው ልጆችም እንደመሆናቸው መጠን ሲያስቡት እንደዛ በጣም የተደነቁበት መንገድ ማለት ነው እና አብሮሽ ናይታችሁት ከሆነ ደግሞ ምን ሲል ነበር፣ ሲንቀሳቀስ እኮ አየሁት እግሩ ይሁን እጁ አላወኩም እንጂ ምናምን ነገር ሲል ነበር። ለማንኛውም ሩታ የፈጣሪ ስራንም አድንቃለች ማለት ነው። እግዚአብሔር ለሰዎች ይሄን እንዲያውቁ ጥበብን ራሱ ስላይገለጸላቸው ስታደንቅ ነበረ። ግን የሰጪ ባለቤት እግዚአብሔር መሆኑ በመናገረው ደስ ነው ያለኝ። ምክንያቱም እንዴት መሰላቸው አንዳንዴ ዋው፣ ይሄ ዶክተር ጎበዝ ነው፣ ይሄን ማድረግ ቻለ፣ ይሄን ኦፕራሲዮን በተሻለ ነገር ተወጣ ምናምን ያላ ብዙ ሰው እሱ ዶክተር እኮ ጎበዝ ነው ምናምን ይላል፣ ግን ዶክተር ሳይን ፈጣሪ ነው ሊመሰገን የሚገባው። ማለት የጥበቡን የሰጠው ፈጣሪ እስከሆነ ድረስ ገብታቸው አለ። አሁን ያመሰገነቸው ዋው ሰዎች በጣም ጎበዞች ናቸው ተመራምረው የህፃን ልጅ ማዳመጫ ሰሩ አይደለም ያለችው። እግዚአብሔር ግን ምንድን ያለችው ፈጣሪ ይገርማል ለሰው ልጆች ይህን እንዲያውቁ ማድረጉ አለች ማለት ነው እና እውነቷን ነው እንግዲህ፣ የሰው ሰው ልጆች ጥበብን የሰጠ እግዚአብሔር ነው ማለት ነው። ለማንኛውም እንደ አያችሁት ነው ተረጋግጧል ማለት ነው። በዛሬ ደግሞ ስጋታቸው ጠፍቷል እንዳልኳችሁ፣ ተትናንት እሷ እንደዛ ካለችው እጁ በጣም ሲያስቡ የነበረው ወይኔ ዱባይ እያለ እንደዛ እንደዛ ስናደርግ ብናቅመበ ወይ ችግር አምጥቶ ይሆን በቃ ላ እንደዚያ እያሉ ሲጨነቁ ነበር ማለት ነው፣ ስላላወቁ። አሁን ግን ምንም ነገር ስላልተፈጠረ ከዚህ በኋላ ያለውን ነገር ክትትል ያደርጋሉ ማለት ነው። ከሶስት ወር በኋላ ደግሞ ፆታ ማወቅ ይቻላል ማለት ነው። ከሶስት ወር በኋላ ፆታ ማወቅ ይቻላል። ኮሜንቶች ግን አንዳንድ ኮሜንቶች በጣም ግፈኞች አላቸው። ምን ሲሉ ነበረ? በቃ ይሄ ፊት ሊደገም ነው ምናምን የምትሉ ልጆች አላቸው።